ከሁለተኛው ዓለም ጦርነት በኋላ መሳይ በዓለም ላይ እጅግ ታይተው የማይታወቁ አስከፊ ጦርነቶች የተካሄዱ ያሉት ኢትዮጵያ ነው። not even to the level of russia and ukraine ላይ የሚካሄደው ጦርነት እንደዛ አስከፊ አይደለም። ኢትዮጵያ ላይ የሚካሄደው እልቂት በአማራ በኦሮሚያ እና በትግራይ በተለይ ወለጋ፣ ጉጂ ያሉ እልቂቶች ቀላል አይደሉም። አማራ እና ትግራይ ያለውን ልነግርህ አልችልም። ቶታል ዋር ነው፣ ጦርነት ብቻ አይደለም የሚያውጅባቸው፣ በጣም ይገርማል። በትርክት ይዋጋቸዋል። ቡልጉ ካባ እያለ፣ የሰሜን ጭራቆች እያለ ህዝብን በጭራቅነት የሚፈርጅ አገዛዝ ነው። ስልጠና ይሰጣል፣ ማንዋል አዘጋጅቶ ጭራቆቹ ሊመጡ ነው እያለ። እኔ አይደለውም የሚያልኩት ሆርን ኮንቨርሴሽን ላይ ዶክተር ጸጋዬ አራርሳ ሲያነሱት ቃል በቃል ሰምቻለሁ። ይሄን ነገር እንደዚህ እንደሚል ሰው ኳራንታይን አድርጎ ወለጋንም አማራንም ትግራይንም ጉጂንም ሌላውንም ነጥሎ፣ እንግዲህ የሚወጋው መሳ በመሳሪያ ብቻ አይደለም፣ ወታደሮቹን ሚሊሻዎቹን የሚቀልባቸው ስቴት እና ነን ስቴት አፓራት እሱም ተጠቅሞ ጦርነት ብቻ አይደለም ያውጀው። በትርክት ይዋጋቸዋል፣ ባንዳ እያለ ጽንፈኛ እያለ አገልግሎት እንዳያገኙ ያደርጋቸዋል። ባንኮችን ያቋርጣል፣ ቴሌኮምን ይዘጋል፣ ከፍተኛ የሰብዓዊ መብት ጥሰት ይፈጽማል። ሕዝብን ትሮማ ውስጥ በየዕለቱ በድሮን ቴረራይዝ ያደርጋል ሊያሸብራል፣ ህዝብን የስነ ልቦና መቃወስ ውስጥ እንዲገባ። ሆስፒታል እናቶች አይወልዱም፣ አይሄዱም በዚህ ምክንያት፣ ምክንያቱም ድሮን ይጥልባቸዋል። የፈጠረው የስነልቦና ልቦና ማህበራዊ ቀውስ የጦርነቱ አካል ተደርጎ ሊወሰድ የሚገባው በነገራችን፣ በጥይት ብቻ የሚሞተውን ነው ሰው የሚቆጥረው በስነ ልቦና ደረጃ ተኝተው አያድርም። ህዝቡ ወጥቶ መግባት አይችልም። ነግዶ መብላት አይችልም። እንግዲህ በእንደዚህ አይነት ሁኔታ ውስጥ ያለን ህዝብ ደግሞ ምን ያደርጋል? ሙሉ ለሙሉ የትራንስፖርት አገልግሎት እንዳይኖር አድርጎ የሰባ አቅርቦት ድጋፍ እንዳይገባ በማድረግ ህዝቡ በእልቂቱ እዛ አካባቢ ላይ ያሉ የሚታገሉ ኃይሎችን እንደዚህ አይነት ካውንተር ኢንሰርጀንሲ በምድር ላይ የለም። ህዝብን በማስራብ፣ በማዋረድ በማዋረድ ህዝብ በረሃብ እንዲያልቁ በመድኃኒት እንዳያገኙ በማድረግ በረሃብ እንዲያልቁ በማድረግ አርሶ አደሩ እንዳያርስ በማድረግ አርሶም ከዘራ መሳሪያውን በከባድ መሳሪያ ሰብሉን በማቃጠል ይህንን ሁሉ ፍጅት እየፈጸመ ያለው ኢትዮጵያ ውስጥ በኢትዮጵያውያን ላይ የበቀለ አገዛዝ ነው ብሎ ለመቀበል ይቸገራለሁ። ነው ቢከውስ እኔ በታሪክ ኢትዮጵያን የገጠሟትን በታሪክ ውስጥ በጣም በርካታ እንግዲህ ባለፉት ሁለት መቶ ዓመታት ኢትዮጵያ ያደረገቻቸው በጣም በርካታ ጦርነቶች አሉ። እድል ቀንቶት ለአምስት ዓመትም ኢትዮጵያ ላይ ኦኩፓይ ለማድረግ ድል ያገኘው የፋሽስት ኃይል ነው። የፋሽስት ኃይል ግን አይነው በጣም አስከፊ ጦርነቶችን አድርገናል። የፋሽስቱ ኃይል የመርዝ ጋዝ ጭምር ተጠቅሟል። ዛሬ ያ ታሪክ ነው ኢትዮጵያ ላይ እየተደገመ ያለው ያ እውነታ ነው አገሪቱ ላይ ያለው እና የጦርነቶችን አውዳሚነት የሚለካው ወለጋ ላይ እኮ የደረሰው ትግራይ ላይ ከደረሰው ይበልጣል እያለ ነው የሚያነጻጽረው። እንዴ አማራ ላይ ደረሰው እኮ ይበልጣል፣ ግን አማራ ትልቅ ስለሆነ ደግሞ ትንሽ ማውደም አለብን እያለ የጦርነትንና የእልቂትን የውድመትን በዛ ደረጃ ለመለካት ጥረት የሚያደርግ አገዛዝ ነው። መሳይ ሶ አሁን ወለጋ እንግዲህ በአንድ ወቅትም ብርሃኑ ጁላ ሲናገር የሰማሁት ቦረና ነበር። በትምህርቷ ላይ አይቀር አሁን ወለጋን ነው ውሃ ላይ እንዲቀር የሆነው እሱ ምርጫው ነው። ባለኝ መረጃ መሰረት ኢሬቻ ላይ ሁላ ሳይቀር የወለጋ ተወላጆች እየታደሙ እኔ ጉታ የሚባል ሰው ደብረ ዘይት አገኘሁት ለስልጠና መተን እና የወለጋ ተወላጅ ነው። የሚሰራው ኦሮሚያ ውስጥ የሚገኝ አንድ ዩኒቨርሲቲ ውስጥ ነው። የሚደርስበትን ነገር ሲነግረኝ ሾክ ነው ያደረኩት። የወለጋ ተወላጅ በመሆኑ ወጣቶችን አንበርክከው ኢጆሌ ቦሰና ኬሰጅራተን ገርጋርተኒ ተብለው ጫካ ውስጥ ያሉ ልጆችን ታግዛላችሁ፣ ትደግፋላችሁ ተብለው የወለጋ ልጆች ጫማ እየጠረጉ የሚተዳደሩ ልጆችም እኔ ፊት እንዴት እንደሚያዋርዷቸው ፖሊሶቹ ልነግራችሁ። ስለዚህ ማህበረሰቡን ምን እያደረገው እንደሆነ፣ አማራውን ይፈጃል ወለጋ ላይ ሌላ ኃይል ነው ያደረገው ይላል። ኦሮሞውን ይፈጃል ሌላ ኃይል ነው ያደረገው ይላል። ወለጋ ላይ ያለ አማራ ምንድን የሆነው ባለፉት አምስት ዓመታት ስድስት ሰባት አመታት መሳይ ልነግርህ አልችልም ያለቀው አልቆ የተረፈው ተርፎ ደብረ ብርሃን የደረሱትን ጎጃም ተሻግረው የገቡትን ከመጠለያ ካምፕ በአዴን ታዞ በስንት ትሮማ ውስጥ ንብረታቸው ሀብታቸው ህይወታቸውን አጥተው እንግዲህ ስቴት ቴሮራይዝ ሲያደርግ ወደ ማን ይጮሃል መሳይ እኛ ልጆች ሆነን እንግዲህ ታውቃለህ፣ ሰው መኪና አደጋ እንኳን ቢደርስ ሄደ እጅን የምትሰጠው ለመንግስት ነው ተብሎ፣ ሰዎች መጠለያቸው የመጨረሻ ዋስትናቸው ወይ ቤተክርስቲያን፣ ነው የእምነት ተቋማት ነው። ከጥንት ጀምሮ ነው የማወራ። በዘመናዊ አስተዳደር ከመጣ ጀምሮ ደግሞ ሰዎች ጥቃት ሲደርስባቸው ሸሽተው የሚገቡት የመንግስት ተቋማቶች ውስጥ ነው። መንግስት ሲሆን የሚገድለው፣ ወዴት ይጮሃል? የአማራ ሕዝብ የገጠመው መራር ትራጀዲ እሱ ነው። ኦሮሚያ ውስጥ በርካታ አካባቢዎች ላይ ህዝቡ የገጠመው ከባድ ፈተና እሱ ነው። ገዳዩ አገዛዝ ሲሆን ሕዝብ ወዴት ይጮሃል? አጋች አገዛዝ ሲሆን ሕዝብ ወዴት ይጮሃል? ከገታ የተረፈውን ሕዝብ በግብር የጸጉሩን ግብር ብቻ ነው የኢትዮጵያ ሕዝብ የማይከፍለው ጭንቅላቱ ላይ በቀለውን የፀጉር ግብር ብቻ ነው ማያስከፍሩት። አሁን ባለው ሁኔታ እነሱ ተበድረው ጦርነት ይዋጋሉ፣ ከኢትዮጵያ ህዝብ ገፈው ደግሞ የበጀት ጉለታቸውን ያሟላሉ። ኢትስ ሪሊ ሳድ። አዎ፣ በጣም ያሳዝናል። እውነት ለመናገር እንዲህ አይነት ሰው ምንም ሳያፍር አይኑ ሳይርገበገብ እንደው ይሉኝታ የሚባል ነገር ውስጡ ሳይነት ልክ መልካም ነገር እንዳደረገ ለኢትዮጵያ እና አጠቃላይ ለኢትዮጵያውያን ጥሩ ነገር እየሰራ አስመስሎ እንደዚህ አይነት ትወና ውስጥ ይህንን ያህል በቴሌቪዥን መስኮት የአየር ሰዓት ይዞ ሲያወራ ስናይ በጣም በጣም ያሳዝናል። እውነት በተደጋጋሚም ሰሞኑንም ስናገረው ነበር ከሱ ይልቅ እኛንን ደካሞቹ እንዲህ አይነት ጨካኝ አረመኔ ደካማ ሰውን በዚህ ደረጃ ተከፋፍለን የስልጣን እድሜው እንዲራዘም ማድረጋችን አብይ ሳይሆን ጠንካራው እኛውን ደካማ የሚለውን ነገር ሰሞኑንም ስለው ነበረ።